ምክር ቤት እኔ አስወጣዋለሁ አለ። እኔ ያንን ሳለ አላም ነው። እኔ ከሰው ከሽመልስ አብዲሳብ ጋር አታነካኩኝ። እኔ ስለመሽመልስ አብዲሳ ምናምን የምታወሩትን አልሰማችሁ አሷራ ሳይኖ የደረሰኝ የደወለችልኝ ልጅ አማራ አይደለችም፣ ኦሮሞ አይደለችም። ከሁለቱም ብሔር ያልሆነኝ ደውላ ይቺ ልጅ እኔ አቃታለሁ የምታቃት በዚህ በዚህ ብዬ ብነግራችሁ ስለምታወሩ አልነግራችሁም። ልጅቷ ግን የደወለችልኝ ከሁለቱም ብሔር አይደለችም። ቀነኒንግን ግን ታውቃታለች። በብዙ ነገር ይገናኛሉ። ከስድስት ወር በኋላ እጇን ተመታ እንደነበር ተገናኝታ አውርተዋል። ስድስት ወር በኋላ አሁንም ልጁ አለመታሰሩ የት እንደታሰረ ጋዜጠኛና ባለስልጣን ኦሮሞ ነው። እቤቱ አስቀምጦታል። ቁጭ ብለው ጫት እየቃሙ ነው። ትናንትና ምግብ የወሰደለትንም ለደህንነቷ አልነግርሽም። ብናገር እንደምንከታተላቸው ስለሚያውቁ ምግብ የወሰደላቸውንም ሰው አውቀዋለሁ።

እዛ ወጣ ሰብይ ነ እድሜ ልክህን ቤት ውስጥ ታስረ ልትቀመጥ ነው። ምን አይነት ዘፈን ልትጽፍ ነው ሚስቴ? እንገድዬ አምልጬ ሰው ቤት ቁጭ ብዬ ማንም አይዘኝም። ምን አባ አይነት ዘፈን ልታወጣ ነውን? አውጣና እስር ቤት ትገባ። እኛ አንፋታም። እኔ አልፋታም። ይቺ ልጅ ልክ እንደ እህቴ ለሊት ሙሉ ጭንቅላቴ ውስጥ ስትመጣብኝ ያደገው ስትመጣብኝ፣ ማንም ይሰማ የለም ማንም ዘፋኝ ስለሆንክ ልታመልጥ ሰው ገለ አትችልም፣ አትችልም። ይቺ ልጅ ሴት ናት እናት አላት። እናትየው አይታቸኋል እንዴት እንደሚያሳዝኑ አባትየው ገዳይ፣ የልጅ ገዳይ አብሮ ቆሞ ሲቀብር እየተንገበገቡ በፖሊስ ተይዘው፣ በፖሊስ ተይዘው፣ በፖሊስ ተይዘው። ፍትህ ለቀነኒ ቤተሰቦች፣ ፍትህ ለቀነኒ አባት፣ ፍትህ ያጫሉን ገዳይ የበላችሁ፣ አሁን ደግሞ ይህንን ልትበሉ አንሰማም። ይሄ ፊት ለፊት የወጣ ገዳይ ነው፣ ይያዛል። ያጫሉን ገዳይ በልታችኋል። በፖለቲካ ቁማቅ ይሄ ፖለቲካ የለው ምን የለው ባለትዳር ነው፣ ገድሏታል። ከፖለቲካ ጋር የምታመሳስሉ እናንተ፣ ፖለቲካ የምትሰሩ እናንተ፣ እኛ ፖለቲካ ጋር ችግር የለብንም። ፖለቲካ ጋር የደለውም ያለሁት ስለ ሴት ልጅ ፍትህ፣ ፍትህ፣ ጻፉ፣ ጻፉ። እሱን ሄድና ልናት ጠይቃት አንቺ ሽንቱ የቀዘቀዘ ነው ሪሊ ምን ነው ስሸና እንትን ታጥበ ነበር እንዴ ፊትህን እኔ በሸናሁት ላይ ነው እንዴ አቃጥልሃለሁ እንደ ሳት ነው ምለበልብህ ፍትህ ሴቶች እየጻፋችሁ ፍትህ ለቀነኒ ፍትህ ለሴቶች ኢትዮጵያ ውስጥ ለሚጨቆኑ ሴቶች የቀዘቀዚ ሽንቴ የቀዘቀዚ ሽንቴን ስሸና እናጠጣው የሆነ ሀገር አንድ ልጅ ታውቃ፣ ፈሷን እየሸጠች ነው እንትና ክሩቤን ለጥፎ ታይታችኋል። ፈሷን እየሸጠች ስንት ሺህ ዶላር። የኔንም ሽንት መሸጥ ጀምራለሁ። ኩባያ እየቀዳ አጠጣሃለሁ። ሽንቴ ቀዝቅዟል። እስቲ መቀዝቀዙን አለመቀዝቀዙን በጄሪካን እያወጣው ትገዛለህ። አበሻ ወደ ሳይሆን የግድ አስጠጣሃለሁ ሽንቴን። አንተ እከክ ማለት ነው፣ ትጠጣለ ሽንትህን የኔን ሽንት ነው በኩባያ እንደ ጸበል እያረኩ ሸጥላለሁ። ትጠጣለ ፈስ እየሸጠች ነጭ እየተገዛት የኔን ሽንት ማትገዛ ምናባ ስለሆንክ ነው። ትጠጣለ የኔን ሽንት። ከአስም ያድናል። የኔን ሽንት ከጠጣ ከተለያየ ምቀኝነት ትወጣለ። የኔን ሽንት ከጠጣ ከዘረኝነት ትወጣለ። የኔን ሽንት ከጠጣ እንደኔ ኢትዮጵያዊ ትሆናለ። የኔን ሽንት ከጠጣ ዘረኝነት ትጠየፋለ። የኔን ሽንት ከጠጣ ለእያንዳንዱ ኢትዮጵያዊ እንደ እኔ ትቆማለህ። የእኔን ሽንት ከጠጣ ዘር ቤርሳት ላይ ትቆማለህ። ስለዚህ የእኔ ሽንት ይሸጣል፣ ትገዛለህ። በቅርብ እጀምራለሁ። ሱቅ ነው። ውጭ ሀገር ላላችሁ በፖስታ እልካለሁ። ኢትዮጵያ ላላችሁ በፖስታ ይላክላችኋል። በውስጥ ብቻ ሮሚ ሽንትሽን እገዛለሁ። በሉ ዋጋ አውጡለት፣ ለሽንቴ ዋጋ አውጡለት። ያቺ ሁለት ሺህ ዶላር ነው የምትሸጠው። እኔ አበሻ ሀብታም ስላልሆነ ሰርጌን ምኔን መደገሻም የሆነኛል። ሽንቴን በመቶ በአንድ ሺህ ኢትዮጵያ ብር ችግር የለም እኔ በአንድ ሺህ ኢትዮጵያ ብር ሽንቴን መግዛት የምትፈልጉ ኮንታክት እያደረጋችሁ። ልክስክሱላ አምስት ሺህ ዶላር ይሸጥ ይላል ወይናና። ፍትህ ለቀነኒ ብላችሁ ጻፉ። ፍትህ ለቀነኒ ብላችሁ ጻፉ። አንጀታችሁ ቅጥል ይበል፣ ቅጥል ያድርጋችሁ። ከአጠራው ሁላ እንዴ ጨነቃቸው እኮ እዚህ መጥተው የኦሮሞ ልጆች ትናንትና እታችኋል። ሮማን ፕሊዝ ዮኒ ማኛ በሀሳቡ እኔም ባልወደው ለቀሪኔሳ እቴ ስለቆመ ግን አከብረዋለሁ። እሱ እየጨመረ ምን እያለን ቢፎስትም እስቲል ድምፁን ሳያወላውል ድምፅ እየሆናት ነው ግን እንደ ኮኒ ማኛ ጋር ልተያያዛችሁ ለገዛ እህታችሁ ሞታ ፍትሕም አትጠይቁ። እሱ ዘፋኝ ስለሆነ ዘፋኝ ስለሆነ መራራ ጉዲና ነገ አፍነው ሚስታቸውን ቢገሉ መራራ ጉዲና ታዋቂ ስለሆኑ የሚስታቸው ደም ችግር የለም። እንደዚህ እያላችሁ ነው። ነገ ሽመልስ አብዲሳ ሚስቱን አፍኖ ቢገል ችግር የለም። ብቻ መራራ ጉዲና ይነኩ እንጂ ሚስታቸው ገደል ትግባ እያላችሁ ነው። የታዋቂ ሚስቶች የምኖች ሚስቶች ልብ አርጉ። ብትሞቱ የሚደርስላችሁ የለም። ተማሩ። ታዋቂና ለቅላቂ አገባሽ አምልጪ ሚስት ይኸው፣ ከሞት እኛ ራሱ ስንጮ አትጩ እየተባለን ነው። የታዋቂ ሚስቶች ይሄ ምንድን ነው? ታዋቂ ነው። ታዋቂና ለቅላቂ የሆናችሁ ኢትዮጵያ ውስጥ ሚስቶቻችሁ ከሞታችሁ ዋጋ የላችሁ። ሴትም ሆና ባለስልጣን ከሆናችሁ ወድ ራናዌ እሩጥ ከሞት ዋጋ የለም፣ ከገደሉ በቃ እንደዛ ሆኗል። ኢትዮጵያ ውስጥ ፍትሕ፣ ባለስልጣን ከሆነ የገደለ ነፍስ እንደ ውሻ ህል እንኳን አይቆጠርም። ልክስክስ ሀጠራ ሁላ አታፍሩም እንዴቻ? አንድ ፍሬ ልጅ ጻ ልጅ ሞታ እዮኒ ማኛ ድምፅ ሆነ። ስለሆነ በቃ አይሆኒም እንዴ ምን አገባኝ እኔ፣ ስለሆኒ ማኛ ነገ እኔም ቤተሰቦች አንድ ነገር ቢሆኑ የሆኒ ማኛ ጋር ጸብ ስለሆን እሱ ፍትሕ ቢጠይቅም ቢልለው እንዴ? እንደውም አመስግኘ ቴንኪ ውዬ ነው የምታረቀው። እናንተ ተንኮል ስላለባችሁ፣ ተንኮለኞች ስለሆናችሁ፣ ይሄኛው ዘፋኝ ስለሆነ እንዴት ኦሮሞ ሌላ ዘፋኝ አይበቅልም? ሌላ ዘፋኝ የላችሁ ኦሮሞ አንድ ዘፋኝ ብቻ ነው ያለው። አጫሉ ሞተ ይኸው የተተካ ነገም፣ ይሄ እስር ቤት ቢገባ ሌላ ስንት የኦሮሞ ዘፋኝ ይከፈታል። ምንድን የዘፈነው ልጁ? የአቢልሌ የአቢልሌ ስላለ ቢልሌ ድፋችሁና፣ ምን አባቱ ስለሆነ ነው? ምን ዘፍኖ ነው? ይህን ያህል የዘፈኑንም አይቼ አላቅም። ቢልሌ ቢልሌ አላሉ ቢልሌ ውስጥ ወስጄ ከተትኩሽ፣ ምን አባሽ ታዲያ የዘፈነ እንደሆነ ምን የሰራ መሰለሽ? አገር መራ ወይስ ተታኮሰ፣ ኦሮሞን ወክሎ ምን አደረገ? ዘፈን ነው አደለ? የዘፈን ነው። ሌላ ዘፋኝ የለም? የኦሮሞ እናት ማህፀን በትለምልምና ማይጠፋ ሌላ የሚዘፍን አጣ እንዴ? ኦሮምኛ የሚችል ወጥቶ መስፈን ነው። ዱላን ይዘ፣ ወሬ በሪት ይዝ። የምን አባ ነው ለዘፋኝ። አሸሽበ ለልጅቷ ድምፅ ማትሆኑት ካልሆነን እኔ ማወጣለሁ ዘፈን። የኦሮምኛ ዘፈን ችግር አለ እንዴ? እኔ ላውጣ እችላለሁ፣ ኮዶ እንደ ትግርኛው በልጅነቴ የኦሮምኛም ዘፈን አለ። ዘፋኞች ስለበዛ ተውኩት እንጂ እንዲህ ዘፋኝ ስለሆነ እሱ በቃ ችግር የለም። ገሎ ቁጭ ብሎ ጫቱን ይቃ። አታፍሩም እንዴ? እነ ጆን ዳንኤል የአውሮፕላን እንትን ላይ ወጥተው አንወርድም ስላሉ መሰለኝ ሰባት ወር እስር ቤት ገብተያሉ። ልክስክስ ሲጀመር ዘፋኝ ራሱ መጽሐፍ ቅዱስ ላይ አይጸድቅም ይባላል። ገሃነም ነገ ለሚገባ በቁሙ ለሞተ ሰው ገሃነም ነው የሚገባው፣ ዘፋኝ ነው የሚለው መጽሐፍ ቅዱስ። እኛ እያዘንላቸው እስቲ እድሜያቸው በርከት ሲል እየወጡ ንስሃ ይገባሉ ብለን ነው እንጂ መጽሐፍ ቅዱስ ላይ ቀጥታ የተጻፈ ዘፋኝ ገሃነም ነው የሚገባውን፣ የተባለው ዳሴ እና ለዘፋኝ ቆመ። ለዘፋኝ የምታጨበጭም መንግስት ማየት በጣም ነው የሚያስቀው። በጣም ብልጽግና እጃችሁ ከሌለበት ልጁን አንስታችሁ እስር ቤት አስገቡ። ይሄ ኢትዮጵያ ውስጥ ምንም አይነት ሕግ እንደማይሰራ ነው። ይሄ ልጅ ካልታሰረ እመቤቴ ምስክሬ ነው ኢትዮጵያ ውስጥ ሕግ የሚባል እንደማይሰራ አራት ነጥብ አረጋግጣለሁ። አጠራው አታፍሩም እንዴ ሴት ልጅ ለዛው ሴት ልጅ ለዛው ሞዴል እሷም ታዋቂ ናት ለታዋቂ ኮን የምታለቀልቁት ስለ ሞተች አታይንም ብላችሁ ስለ ሞተች ምንም አይመጣም ብላችሁ ይሄኔ እሱ ሞቶ እሷ ኖራ ቢሆን ለእሷ ታደገድጉ ነበረ ምን ሰራ ዘፍኖ የአቢሊሌ የአቢሊሌ ስላለ ልክስክሶች አታፍሩም እንዴ እንዴ ሰው አይን አለ አትሉም እንዴ? እግዚአብሔርም በጣም ነው የሚያሳዝነው። ቦርኮማ አንተ፣ ቦርኮች እናንተ የገዛ እህታችሁ ሞታ ባላየ ጸጥ ያላችሁ፣ ቦርኮ አንተ፣ ልክስክሳ አንተ፣ ወራዳ አንተ ለሞተችታችሁ ገና ለገና ኦሮሞ ይታይብናል ኦሮሞ ገዳይ ሊባል ነው ብለህ ሽቁጭ ብለህ እያየ ጸጥ የምትል አንተ ቦርኮ አንተ ዘረኛ ደደብ አንተ። የእኛዎቹ እዚህ ይበሉ፣ የእኛዎቹ እዚህ ይበሉ። የት ልትሄዱ ነው? ኢትዮጵያዊ ናችሁ፣ የትም አባታችሁ አትሄዱም። ኢትዮጵያዊ ነው። ኦሮሞ አስፋራ ሳይ ነው የምን አባ የእኛዎቹ ነው። አንተም የእኛ ነን፣ እኛም የእናንተ ነን። የምን አባ የተለየ ኦሮሞ ነው ያይቻላል። ኦሮሞ ኦሮሞ ነው እንደ ኢትዮጵያዊነቷ ነው የምቆምላት። ዳሲ ማናባ ነው? የኛዎቹ የኛዎቹ የምትባባሉ ሀጠራው ሀሬ አታፍሩም እንዴ እናንተ? ሰው አይን አለ አትሉም እንዴ? ሕዝብ ይታዘበናል አትሉም እንዴ? እኔ ሮማን ሀቁን ተናግሬ ምንድነው? እውነቱን ተናግሮ የመሸበት ማለት እነግርሃለሁ። እካካም እግዚአብሔር መድኃኔዓለም እያወቃችሁ የእሷን ሞት እያወቃችሁ፣ ፈርታችሁ ለሆናችሁ ፈርታችሁ ዝም ላላችሁ ችግር የለም እናውቃለን። ግን እየቻላችሁ የእሷን ድምፅ እሱ ታዋቂ ስለሆነ ብቻ ስታለቀልቁ ዝም ያላችሁ፣ ይሄ እነሱ ቤት እነ ቀነኒ ቤት የገባ እሳት በምትወደው ባንተ ገብቶ ያሳየን ያሳየኝ ያሳየኝ መድኃኔዓለም በምትወደው ሞቶ በመኪና አደጋ ሞቶ። እንግዲህ ልብ ልብ፣ እንደው ልብ ልብ ስትል እግዚአብሔር የዛኔ ኦ ብሎ እንድታይ አድርግ። አሜን በሉ፣ ዘረኛን ያጥፋው። አሜን በሉ ኢትዮጵያው፣ ዘረኛ ደም፣ አሜን በሉ አሜን እያላችሁ ጣፉ። የዛሬ ቅድስ ሚካኤል ኃያሉ መልአክ የዝች ልጅ የኦርቶዶክሷን እንስቷን በሃይማኖቷ የማትደራደረውን እየወጣች የምትዘምረውን እህታችንን ተበቀልልን፣ ደሟን ተበቀሉልን። አምላኬ ሆይ የዚች ልጅን ደም ዝም ብለህ እንዳታይ። በዘረኞች ታፍኗል። ልክስክሶች አታፍሩም እንዴ? ቴንኪዩ ቴንኪዩ፣ እግዚአብሔር ስጣችሁ፣ አሜን የምትሉ ስለበዛችሁ፣ ዘረኛን ስለበለጣችሁ አመሰግናችኋለን። እግዚአብሔር ድፍት ያርጋችሁ። አታፍሩም እንዴ እናንተ? የፈለገ የዘረኝነት ጥግብ ደርሱ። ይቺ ልጅ ሞታ እስቲ ግቡና፣ አለ ለኦሮሞ እንጨዋለን የሚሉ ድምፆ ነዋታል። ፍትህ ብለው ጽፏን እስቲ ይዋቸው የሉም እኮ ትናንት ቼክ እያረኳቸው ነበር። የሉም ነቀርሶች። ዘረኛ ጥንብ ዘረኛ ትመቹኝም ነግሬያቸዋለሁ። እዚህ ሶሻል ሚዲያ ሶስት ጥንብ ዘረኞች አላችሁ፣ ኦሮሞ፣ ትግሬ፣ አማራ ዘረኞች። አላኖሪ አላችሁን፣ ሰማንያ ሶስት ብሔር መኖሪያ የከለከላችሁን ሶስት ጥንብ ዘረኞች ናችሁ። ሶስታችሁን ዘረኞች ዘረኛ አፈር ያስበላችሁ። አንድ የምትጣሉበት እንኳን ሪዝን የላችሁ። ምንም አይነት ሪዝን ሳይኖራችሁ እርስ በርሳችሁ የምትጣሉ ምትጣሉ። ተሳድቦ ያሸነፈ የለም፣ በስድብ ያሸነፈ የለም። ፍትሕ የምጠይቀው በመሰዳደብ አይደለም። ጀግናዎቹ የለንደን እንፋኖ የው ወጥቶ በተግባር ያሳያሉ። ትግል እስከ መጨረሻው ጥግ ድረስ ሄደው ጠቅላይ ሚኒስትሩ አልቀረም፣ ምን አልቀረ፣ እየገቡ ቤታቸው ድረስ ጽሁፍ እየጻፉ ይታገላሉ። አንተ ሶሻል ሚዲያ ላይ አፍን ክፈት፣ እኔ ሱቅ ከፍታለሁ። እናንተ ሶሻል ሚዲያ ላይ አፋችን ክፈቱ። ማሬ ጀግኗ ጀርመን ላይ ሱቅ ትከፍታለች፣ አንተ አፍን ክፈት። ቲክቶክ ላይ የመጣ ክፍታፎች እኔ ሱቅ ከፍታለሁ፣ አንተ ቲክቶክ ክፈት። ሁለት ቲክቶክ አለኝ፣ ሴት ሶስት ቲክቶክ አለኝ። አፈር ፍረ ብላው ብራ ይሆን። አንተ ሙርት ይዛለ፣ እኔ ገንዘብ ይዛለሁ። ልዩነቱ ያ ነው።